ሰላም አለይኩም አረፍመቱላው በረካቱ። የአማርኛ ተናጋሪዎቼ ጓደኞቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ዩቲቤን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። እኔም ሰብስክራይብ አደረግላችኋለሁ። ዩቲቤ ያላችሁ ሰዎች አባራታቶ ይላችኋለሁ። አመሰግናለሁ። ዛሬ የምንሰራው ፈተርችክን አብረን እንሰራለን። ኧረ ፈተር ችክኒ ወደ እንደለይ ና ሲል እንጀዳ ፈተር ችክኒ ለመስራት ያው

ፓፕሪካ ኩርኩም ክዝበራ ክዝበራ የሚያቃጥል በርበሬ ተጠቅም ያለው እንደ የሚያቃጥል ማይወድ አለመጠቀም ትችላላችሁ። ፍልፍል ሶዎች ይሄ ባህራት የካርቶን ባህራት ይህንን ነው የተጠቀምኩት። ጫው ማለት ነው እና አስብራ ሽንኩርት ያዲ ቀባ

ሎሜ ያለኝ ትማትን ኳዞ ነው። ምንድን ነው ስሙ ጠፍቶብኛል። እሱ ነው የምንጠቀመው እና ክሬም አለኝ ማለት ነው። እና ስጋ እንስራበት

እናንተ የፈለጋችሁትን ሀይል ሰዓት ጊዜ ካላችሁ ማቆየት ትችላላችሁ። አበረታቱኝ። አዲስ ነኝ። ላይቱ ገና ወደ ዩቱብ እየመጣው ነው ያለሁት። እንደዚህ ሽት አርገን እዛ በኋላ አሽገን እስከምንሰራ ድረስ እናስቀምጣለን ማለት ነው። መስሪያ ቁሌት ሀገ ቁሌት ደለገኑ አሽከነት

እንትን ከሆነ ፕላስቲክ ከሆነ እስከሚበርድ መጠበቅ አለባችሁ። እኔ ደግሞ ስለሚቾኩል እስከሚበርድ መጠበቅ ስለማልችል የሽንኩርት መፍጫው ነው የምጠቀመው። ይኸው ብረት ስለሆነ ችግር የለም።

ለቪዲዮ አዲስ ስትሆኑ በጣም በጣም ያስፈራል፣ ይከብዳል። ብቻ ያለ መሞከር መሞከር ይቻላል። ሞክሮ ውስጣችሁ ያለው ሀሳብ ውስጣችሁ የምታስቡ ነገር ካለ ካልተሞከራት የሆነ ነገር ላይ ልትደርሱት አትችሉም። ዝም ብላችሁ በውስጥ አስባችሁ ብቻ ምንም ፋይዳ የለው፣ ዋጋ የለው። ይሄ ከተሞከራ ደግሞ ጥሩ ነው።

ከነጭ ሩዝ ጋ ነው የሚበላው። ከክብዝ ጋ ይበላሉ። ክብዝ ጋ የሚበሉ ከሆነ ወፈር ማለት አለበት፣ መወፈር አለበት፣ ትንሽ ማለት ነው። ከነጭ ሩዝ ጋ ከሆነ ደግሞ ትንሽ ውሃ ጨምራችሁ ቀጠን ማለት አለበት።